ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ልነግራችሁ ፈልጋለሁ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከካይሮ ከላኮት የትላንቱ ዛቻ የተወሰደ ንግግር ነው። የአብዱልፈታህ አልሲሲ ፉከራ የተለመደ ተራ ማስፈራሪያ ወይስ እውነተኛ ሰይፍ መዘዛ የሚለው ጉዳይ በቀጠናው ዙሪያ መነጋገሪያ ሆኗል። የኢትዮጵያንና የኤርትራን ሰሞንኛ ፍጥጫ ላይ የአስመራው መንግስት ዋና ደጋፊና አዛዥ ነኝ የምትለው ግብፅ ግድቡ ካለቀ በኋላ የውሃ ደህንነት የሚለውን የዓመታት ብስጭቷን ዛሬ ላይ ዳግም ማስተጋባቷ ኢትዮጵያ ወደ ቀይ ባህር አድርገዋሉ የምትለውን ጉዞ በማሰናከል ልትበቀል ትችላለች የሚለውን ሀሳብ የሚያስተጋቡ ወገኖች ግብጽ የኢትዮጵያን የውስጥ ጦርነት በተልእኮ ለማፋፋምም ቆርጣ ተነስታለች ይላሉ። የሀገር ውስጥ ተዋጊዎች በኤርትራ የሚደገፉ ከሆነና ኤርትራም ከግብጽ የትጥቅና ስንቅ መደራጀቷ ከቀጠለም የትላንቱ የአብደል ፈታህ አል ሲሲ ዛቻ እንዲሁ የሚታለፍ አይሆንም የሚል ጥቆማን ይሰጠናል። ከኦነግ እስከ ግንቦት ሰባት ከህወሓት እስከ ብልጽግና ሻቢያ ጋር የሰራ ሁሉ ክሽፈት፣ ውርደት አልያም ውድመት ማምጣቱን የሚጠቅሱ አካላት ደግሞ ሰሞንኛው የህወሓትና ሻቢያ ትብብር መነሻው የግብጽ ፍላጎት ነውና ለፖለቲካ ግብ ሲባል የሀገር ክህደትን መፈጸም አይገባም የሚል ማሳሰቢያን ያቀርባሉ። ትናንት አስመራና ካይሮ ስብሰባ እያደረጉ ህወሓት ኢህአዴግ መራሹን የኢትዮጵያ መንግስት ለመጣል ሲዶልቱ የነበሩት እነ ፕሮፌሰር ብርሃኑ ነጋን ባንዳ ሲሉ የነበሩ ወገኖች ዛሬ ላይ የህወሓት ሰዎች አስመራና ካይሮን ተማምነው ትርምስ የሚፈጥሩ ከሆነም ያው ባንዳ ናቸው የሚያስብል እንደሆነም ልንተማመን ይገባል። ሚሉ አካላት አሉ። ውድ የኢትዮ ስካይ ሚዲያ አድማጅ ተመልካቾች፣ በዛሬው መሰናዶ የግብፁን ፕሬዚዳንት አብድልፈታህ አልሲሲን ዛቻ ከኢትዮጵያ ውስጥ ጦርነቶችና የኤርትራ ሰሞንኛ አጀንዳ ጋር አያይዘን እንዳስሰዋለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጅታችን ይቀጥላል። ኢትዮጵያ በአባይ ወንዝ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ አሁንም ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉም እርምጃዎች ተወስዳለች ሲሉ ፕሬዚዳንት አብደልፈታህ አልሲሲ ትናንት ሲናገሩ ሰምተናቸዋል። ፕሬዚዳንቱ በአረበኛ ቋንቋ ባድረጉት ረዘም ያለ ንግግር ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገራቸው እጇን አጣጥፋ አትመለከትም ሲሉ ፎክረዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው ምንተኛው የውሃ ሳምንት ተሰብሳቢዎች የቪዲዮ መልእክት ባስተላልፉበት ላይ ግብጽ ዲፕሎማሲያዊና ዓለም አቀፍ ተቋማትን በይበልጥ በተባበሩት መንግሥታት ድርጅት ላይ መተማመኗም እንደ ድክመት መቆጠር የለበትም በማለት ጥንካሬን በጉልበት አሳያለሁ የሚል ማስፈራሪያ አክለዋል። ግብጽ ታላቁ የኢትዮጵያ ሕዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም፣ ፕሬዚዳንቱ ትናንት ባድረጉት ንግግር ላይ ደግሞ ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ ለማድረግ ሞክረዋል። ኢትዮጵያ ግድቡን ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነውም ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉም ወንጅለዋል። ከሳምንት በፊት በኢትዮጵያ የውሃና ኤነርጂ ሚኒስትር ግብፅ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብፅ ውስጥ በሰው ሕይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበርን በመግለጽ በወቅቱ የግብፅን ወቀሳ አጣጥሎታል። አብዱልፈታህ አልሲሲ አገራቸው ግብጽ የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ የብስለትና በንግግር የማመንና የናይል ተፋሳ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። ሲሲ ግብጽ በአባይ ጉዳይ ላይ የሚኖሩን የተናጠል እርምጃ የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል፣ የተፋሰሱ ሀገራትን ፍላጎትም ስጋት ላይ ስለሚጥል፣ እንዲሁም የፍትሕና መረጋጋት መርሆችን ዝቅ ስለሚያደርግ ነው ሲሉም በንግግራቸው ላይ አንስተዋል። በህዳሴ ግድብ ግንባታው ወቅት ለ14 ዓመታት በተለያየ ዙር የተደረገውን ድርድር የጠቀሱት አልሲሲ የሁሉንም ፍላጎቶች ከግምት ያስገባ አሳሪና ሕግ እንዲሁም በመብትና ግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገ ፍትሐዊና ብልሃት የተሞላው ዲፕሎማሲ መንገድ እንደነበር ተናግረዋል። ፕሬዚዳንቱ በንግግራቸው ላይ ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችና የሁለቱን የታችኛው ተፋሳ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበር ጠቅሰዋል። ነገር ግን እነዚህ የግብፅ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባብ የፖለቲካ ሀሳቢዎች የሚመራ የተናጠለ እውነታን የመጫን ፍላጎት ብቻ ሊገለጽ የሚችል ግትርነት ተቀባይነት ሳያገኝ ቀርቷል ሲሉ ጣታቸውን ኢትዮጵያ ላይ ቀስረዋል አልሲሲ ወንዙ የሁሉም የተፋሰሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሀሰተኛ ይገባኛል ጥያቄ ተቀባይነት የለውም ሲሉም አሁንም ኢትዮጵያ ላይ ጣታቸውን ቀስረዋል በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ86 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ ደግሞ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል የሚል ስጋት እንደፈጠረባት ቢታወቅም ኢትዮጵያ ውሃዬን ልጠቀም ማለቷን ፍትሐዊ እንደሆነ ብዙዎች ይስማማሉ። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃ ድርሻን የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይ ነት ለብቻዋ የመጠቀም ፍላጎት በማለትም ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ብትቆይም ኢትዮጵያም አልሰማሽም የቅኝ ግዛት ሁሉን ተይው ብላ ኩም ማድረጓን ቀጥላለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩም ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ግንባታውም የግብፅን የውሃ ደህንነት አደጋ ላይ እንደማይጥል በተደጋጋሚ ብትገልጽም የግብፅ ፉከራና ዛቻ ግን ለአመታት ቀጥሏል። የግብጹ ፕሬዚዳንት ዛቻ በኢትዮጵያ መንግስት በኩል እንደምን ይታያል ለሚለው፣ ይህ ዘገባ እስከሚጠናቀርበት ሰዓት ድረስ ከኢትዮጵያ ውጭ ጉዳይ ሚኒስቴር በኩል የተሰጠ ምላሽ የለምና ለጊዜው እናልፈዋለን። ነገር ግን የግብጽ ፉከራ የኤርትራ ፉከራ ተደርጎ ሊወሰድ እንደሚችል የሚጠቁሙ አካላት ቁጥራቸው ቀላል አልሆነም። መግቢያችን ላይ እንደጠቀስነው ኢትዮጵያ በአሁኑ ወቅት በአባይ ውሃ አጠቃቀም ዙሪያ ከግብጽ ጋር እንደምትሟገተው ሁሉ የግብጽ የቀጠናው ዋና አጋር ተደርጋ የምትወሰደው ኤርትራም ጋር ውጥረት ውስጥ እንደምት ትገኝ ይታወቃል። የኢትዮጵያ መንግስት ስለ ቀይ ባህር በር አጀንዳ ዘርግቶ ከሶማሊላንድ ጋር ስምምነት ከማድረጉ ማግስትም ከሶማሊያ እኩል በኩል ተቃውሞ ያሰማችው ግብጽ ልክ ኤርትራ እንደተበሳጨችው ሁሉ ኢትዮጵያ የባህር በር ይገባኛል ማለቷንም እንዲሁ በአደባባይ ስታጣጥል እንደነበር የምናውቀው ጉዳይ ነው። ምንም እንኳን የአልሲሲ ኢሳያስና ና ሐሰን ሼህ ማህሙድ የባለፈው አመት የሶስትዮሽ ሽርክና ና የሶማሊያዋ ፕሬዚዳንት ከኢትዮጵያ ጋር ሰሞኑን ቅርርብ ከመፍጠራቸው ጋር የላላ ቢመስልም የግብጽና ኤርትራ መቧል ዋድንግር አሁንም እንዋጋ በለው ከሚል ዜማ ጋር ተዋህዷል። አልሲሲ እየፎከሩበት ባለበት ሰዓትም እንኳን ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼህ ማህሙድ ጋር እየተወያዩ እንደነበር ከወጡ መረጃዎች ማረጋገጥ ችለናል። የሆነው ሆኖ ኢትዮጵያ ውስጥ በተለይም በአማራና ኦሮሚያ ክልሎች ከታጣቂዎች ጋር መንግስት ያለበት ግጭት፣ እንዲሁም በትግራይ ክልልም ይቀሰቀሳል የሚባለው ጦርነት ለግብጽ ዋና ግብአትና አላማ ማሳካያ እንደሚሆን እንደምንረዳው ያህል የሀገር ውስጥ የፖለቲካ ፍላጎት እንዴት ለውጭ ኃይሎች መጠቀሚያ ይሆናል የሚል መጠይቅ ለማንሳትም እንገደዳለን። በተለይም ከቀጥታ ወታደራዊ ግጭቱ አስቀድሞም ቢሆን የቃላት ጦርነት ውስጥ የገባችው ኤርትራን የሚመራው የሻእቢያ ኃይል ህወሓትንና ሌሎች ሀገር ውስጥ አማጽያን ለማስተባበር ጀምሮታል የሚባለው እንቅስቃሴም ከሀገር ክህደትና ከኢትዮጵያ ቀውስ መውጫ መንገድ አንጻር እንዴት ይታያል የሚለው ሀሳብ ብዙዎችን እያወያየ ይገኛል። የቀድሞ ኢትዮጵያ ሰብአዊ መብቶች ተሟጋቾች መካከል ዋና ዳይሬክተር የነበሩት አቶ ያሬድ ኃይለማርያም ከሻእቢያ ጋር የተጠጋ ሁሉ መጨረሻው ክሽፈት፣ ውርደትና ውድመት ነው በሚል የዛሬ ጽሑፋቸው ላይ የተለያዩ የተለያዩ ሀሳቦችን አንስተዋል። ከጽሁፉ አንኳር ነጥቦችን ተውሰን ሀሳቡን እናንሸራሽረዋለን። በኢትዮጵያ የውስጥ ጉዳይ ሻቢያን እጁን ይዘው እየጎተቱ ጣልቃ የሚያስገቡና አቅም ባነታቸው ቁጥር ኢሳያስ እግር ስር የሚለጠፉ ፖለቲከኞች ሁሌ የመጨረሻቸው ኢትዮጵያን እንዳዋረዳት እንደ ጎዳትና እንዳከሰራት ነው የሚለው ጽሁፍም ኢሳያስ የራሱን ሀገር ኤርትራን እያቆረቆዘም የኤርትራን ወጣት በባህር ያሰደደና ለባህር አውሬ የዳረገ ህዝቡንም አፍኖ ይዞ ያደኸየ ክፉና በቀጠናው ውስጥ ከቀሩ አንጋፋ ጨካኝ ከፍተኛም አምባገነኖች አንዱ እንደሆነ ይጠቁማል። ኢሳይያስ የነካው የኢትዮጵያ ጉዳይ ሁሉ ሁሌም ውድመትና ምን እንደነካው እንጨት፣ መጨረሻው አስከፊ መሆኑን እንዴት ወደ ኋላ መመለስ ብሎ ማየት እንደሚቸገሩ ግራ ይገባኛል ሲልም የትላንቱ ጽሑፍ ይጠቅሳል። ጽሑፉ ይቀጥላል። አንደኛ ወያኔ ከጫካ ወደ ስልጣን ስትመጣ ሻቢያን ከፊት አስቀድማ ነበር። አዲስ አበባን ተቆጣጥራም ለተወሰኑ ጊዜያት ቤተ መንግስቱ ጭምር ይጠበቅ የነበረው በሻቢያ ጦር ነበር። ኤርትራም ስትገነጠል ህወሓት ዋነኛ ሂደቱን አቀላጣፊ በመሆን ኢትዮጵያም የራሷን ሀገር ለማስገንጠል የእውቅና ደብዳቤ የጻፈች የመጀመሪያው ሀገር አድርጓታል። መለስ ዜናዊ ከሻቢያ በበለጠ አሰብን ውሰዱልኝ ብሎ መሸኘቱንም አደራዳሪዎቹ መስክረዋል። ሻቢያ ግን በዚያም ሳያበቃ ኢትዮጵያን ለመዝ ረፍ ፍቅርና ስልት ነድፎ ጠላትነቱን አጠናክሮ ቀጠለም። ሁለተኛም ከዚያም ባለፈ ወያኔ የሀገሪቱን አንጡራ ሀብትና ከቡና እስከ ጦር መሳሪያ ጭምር በሻቢያ እንዲዘረፍ ሁኔታዎችን አመቻቸለት። ውለታውን ግን ሻቢያ ባድመንና ዛላንበሳ በመውረር በክህደትና በጭካኔ ሳይውል ሳያድር መልሶታል። ብዙ ሰዎች አልቀዋል። ትግራይ ዳግም በደም ጨቀታለች። ሻቢያም ዋና የህወሓትና የኢትዮጵያ ጠላት ሆኖ ቀጥሏል። ከወያኔ መማር ያልቻሉ የኢትዮጵያ የፖለቲካ ኃይሎች ወያኔ አስከፍታናለች ብለው ኢሳያስ እንዲያሰለጥናቸው እንዲያስታጥቃቸው እንዲያስጠላቸውም መልሰው ኢትዮጵያን ለመውጋት አጋር እንዲሆናቸው እግሩ ላይ ተነጠፉ። ኦነግ፣ የአርበኞች ግንባር፣ ግንቦት ሰባትና ሌሎችም ታጣቂዎች ኤርትራ በረሃ ገቡ። በተለይም የግንቦት ሰባት አመራሮች አምባገንና የስርዓትን እንዋጋለን ብለው ጫካ የገቡት ፕሮፌሰር ብርሃኑ ነጋም አቶ አንዳርጋቸው ጽጌና ሌሎች አመራሮቻቸውም ፕሬዚዳንት ኢሳያስን ከመላእክት ተርታ ሊያስቀምጧቸው ምንም አልቀራቸውም ነበር። የፕሮፓጋንዳ ማሽናቸው በነበረው ኢሳት ሚዲያ ኢሳያስን ቆለጳጳስ ብቻ ሳይሆን ኢሳያስን የሚመለከቱ ክፉ ነገሮችና ዘገባዎች እንዳይሰሩ የሚደረግ ነበር። ደሞስ ከፋያቸው አልባሽ አስጠላያቸው ስለነበሩ አይገርም ይሆናል። ነገር ግን ከምሁርና ከነጻነት ታጋዮች የማይጠበቅ መርህ አልባ የሆነ ገጸ ባህሪ ይዘው ለዓመታት የኢሳያስ ደንገ ጡር ሆነው ነበር። ነጻነትን የማያውቅ ነጻ አውጪ የሚል መጽሐፍን ጽፎ ያሳተመ ሰው ከኢሳያስ ጎን ይሰለፋል ብሎ ማሰብ ለብዙዎቻችን ከባድ ነበር። ኤርትራ በረሃ ለዓመታት የተመሸጉት ታጣቂዎች አንደም የሀገሪቱን ረፍ መንደር እንኳን ሳይቆጣጠሩ መሳሪያ ያልታጠቁ የኦሮሞና የአማራ ወጣቶች ወያኔን በባዶ እጅ ተፋልመው ባመጡት ድልና ነጻነት ኤርትራ የመሸጉ ኃይሎች ጀሌዎቻቸውን እያንጋጉ አዲስ አበባ እንዲረግጡ በር ተከፈተላቸው። የኦነግና የግንቦት ሰባት መሪዎች በቦሌ አየር ማረፊያ ገብተው አብዮት አደባባይ ሲረግጡና ስታዲየም ውስጥ በደስታ የፈነጠዙት ኢሳያስ ረድቷቸው አልነበረም። የቄሮ ንቅናቄ ባይፈጠር ኖሮ ሁሉም ይሄው እዛው አስመራ ቁጭ ብለው ከኢሳያስ ጋር የአዛውንት ጭራቸውን እያወዛወዙ ና እየጠጡ በኢሳት መንግስትን ይራገሙ ነበር ሲልም ጽሑፉ ይቀጥላል። ከወያኔም ከግንቦት ሰባትና ከኦነግም የሻቢያ ወዳጅነት ምንም ትምህርት ያልወሰደው በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና መንግስትም ከኢሳያስ መንግስት ጋር መወዳጀቱ ሌላ ውድመት ማምጣቱን ጸሐፊው ጠቁሟል። ወያኔን ለመበቀል አድፍጦ ጊዜ ጠብቅ የነበረው ሻቢያ ጦሩን ይዞ እስከ መሃል ትግራይ በመግባት ህወሓትን ሳይሆን የትግራይን ህዝብ ዘርፎ ጨፍጭፎ ከአዋቂ እስከ ህፃን ደፍሮ ሄደ ሲልም ጽሑፉ የውድመ የሞቱን አስከፊነት ያወሳል። ሻዕቢያ ከኢትዮጵያ ጋር መቼም ሰላም ሆኖ መቀጠል የማይችል የእድሜ ልክ የወገብ ውጋት እንደሆነ ማሳያው ከአብይ ጋር ለመጣላት ጊዜያ ለማጥፋቱን እንደሆነ የሚጠቁመው ጽሑፉም ከፕሪቶሪያ የህወሓትና የመንግሥት ስምምነት ማግስት የተፈጠረውን ውጥረት በመጥቀስ ዛሬ የደረስንበትን ሁኔታ ይጠቁማል። ሰሞኑን ከህወሓት ሰዎችና ከአንዳንድ የፋኖ አመራሮች ከኤርትራ ጋር መተባበር እንደሚፈልጉ ሲናገሩ ሰምቻለሁ። አንዳንድ የትብብር ምልክቶችም እየታዩ ነው። ለእነዚህ ኃይሎች ያለኝ ምክር እባካችሁ ከወያኔ ከግንቦት ሰባት ከኦነግ ከብልጽግና ክሽፈት ትምህርት ወስዳችሁ ከኢሳያስ ጋር የጀመራችሁትን ትብብርም ሆነ ማንኛውም መደጋገፍ ካለ አቁሙ ሲሉ ጸሐፊው ያስጠነቅቃሉ። በእውነት ኢትዮጵያን የምትወዱና የምትታገሉትም ለኢትዮጵያ ሕዝብ ወይም ለእኔ የምትሉት ሕዝብ ከሆነም ኢሳያስ የነካው ነገር መዘዙ ብዙ ነው ና መውጫ ስለሌለው አትግቡበት። ምንም ቢሆን ኢትዮጵያ በዘለቄታዊ ግጭት ቀጠና እንድትሆን ከግብጽና ሌሎች ጸረ ኢትዮጵያ ዓለም አቀፍ ኃይሎች ጋር ገንዘብ እየተቀበለ ትግላችሁ ልደግፍ ከሚለው አምባገነኑ ኢሳያስ በመራቅ ለሀገራችሁም ለህዝባችሁም ውለታዋሉ የሚለው ጽሁፉም፣ ኢሳያስ የደቀቀ ሀገርና ኢኮኖሚ ይዞ የኢትዮጵያን ተቃዋሚ ኃይሎች የሚረዳው በግብፅ በጀት እንደሆነም ያሰምርበታል። ለዚህም የዛሬው ትምህርት ሚኒስትር የትላንቱ የግንቦት ሰባት አርበኛ ፕሮፌሰር ብርሃኑ ነጋና ባልደረቦቹ ጥሩ ምስክሮች ናቸው የግንቦት ሰባት አመራሮች መቀመጫቸውና መዶለቻቸው አስመራና ካይሮ ነበር ትልቁም በጀታቸውን የምትሸፍነው ግብፅም በኤርትራ በኩል በምትልከው ገንዘብ ነበር የግንቦት ሰባት አመራሮችም ምን በበላበት ይጮኋል እንደሚባለው ዛሬ እያጨበጨቡ ያስመረቁት አባይ ሲገደብ ከግብፅ እኩል ይጮሁና ይቃወሙ ነበር ሲልም ጽሁፉ ይኮንናል ለማንኛውም የባንዳ ዙሪት የተጠናወታቸው ፖለቲከኞች ደርግ ወያኔን ባንዳ ይል ነበር የሻቢያ አጋር የነበረው ወያኔ ደግሞ በተራው እነ ግንቦት ሰባትን ባንዳዎ ሲል ነበር። የባንዳነት ማሊያውን የለበሱ ፖለቲከኞች ሁሉ ከሽፈዋል፣ ሀገር አዋርደዋል። አዲሶቹ ኃይሎችም ያንን ስህተት እንዳትፈጽሙ ለመማጸን ነው የሚለው ጸሐፊው። ወያኔ፣ ግንቦት ሰባት፣ ኦነግ ያጠለቁት የባንዳነት ማሊያም ህወሓትም፣ ፋኖም፣ ሸኔም ቢያጠልቁት ውጤቱ ያው ነው። በኢትዮጵያ የውስጥ ጉዳይ ሻዕቢያን ማስገባት ሁሌም ቢሆን የሀገር ክደት ነው ሲሉም ያትታሉም።